ሰላም የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸውን ዕለታዊ መረጃዎችን ይዘን ቀረብን። በመረጃዎቻችን ከያዝናቸው ጉዳዮች መካከል ፋኖ በሰልፉ ላይ ብትገኙ እርምጃ ወስዳለሁኝ ሲል ማስጠንቀቂያ ሰጥቷል። የአማራ ፋኖ ብሔራዊ ኃይል በሰልፉ ላይ ይገኛለሁ ብትሉ ወዮላችሁ ሲል ያስጠነቀቀው ማን ነው የሚለውን በዜናችን እንመለከታለን። ከፋኖ ጋር በተያዘ በዚሁ ሌላ መረጃ የአማራ ፋኖ ብሔራዊ ኃይል ከመቶ በላይ ያገዛዙን ወታደሮች ሙትና ቁስለኛ በ ማድረግ ታላቅ ድልን ተጎናጽፌያለሁኝ ብሏል። በሌላ በኩል ከስምንት መቶ ሃምሳ በላይ ወጣቶች ለመከላከያ ስልጠና ታፍነው ከተወሰዱ በኋላ እንዲበተኑ ተደርጓል ተብሏል። አገዛዙ እነዚህን ወጣቶች የበተናቸው ተስፋ በመቁረጥ ነው ነው እየተባለ የሚገኘው በዝርዝር የምንመለከታቸው ጉዳዮች ናቸው። የብልጽግናን የመደመር ፍልስፍናን ተቃውሞብኛል ከነ ልደቱ አያሌውም ጋር ስለ ሰላም መክረውብኛል ያላቸውን ምክትል ሊቀመንበሩን ከኃላፊነታቸው ያነሳው ፓርቲ ጉ ጉዳይ አነጋጋሪ ሆኗል። ከዚህ ቀደም በፕሮፌሰር በየነ ጴጥሮስ ይመራ የነበረው የኢትዮጵያ ሶሻል ዴሞክራሲ ፓርቲ ምክትል ሊቀመንበሩን ዶክተር ራሄል ባፌን ከኃላፊነት ያነሳበትን አስገራሚ ምክንያቶችን የምንነግራችሁ ይሆናል። ምስኪን የቀን ሰራተኞች ከሰሞኑ በተከታታይ ሶስት ቀናት ከፎቅ ላይ እየወደቁ መሞታቸው ተነገረ። ይህ እየሆነባቸው ያሉት ደግሞ በአያት ሪልስቴት በግንባታ ስራ ላይ የሚገኙ ምስኪን የቀን ሰራተኞች ናቸው ተብሏል። በተከታታይ ሶስት ቀናት ምን ያህል ሰዎች ከሕንፃ ላይ እየወደቁ ሞቱ? ምን ያህሎችስ ቆሰሉ? የሚለውን በዜናችን እናስቃኛችኋለን። አቶ ጌታቸው ረዳ ትግራይ ላይ እንደ ከሃዲ ወይም እንደ ይሁዳ እንዲታዩ ተደርጓል በማለት አዲሱ ፓርቲያቸው ገልጿል። የዲሞክራሲ ስምረት ትግራይ ወይም ስምረት ፓርቲ አቶ ጌታቸው ረዳ ትግራይ ላይ እንደ ወይም እንደ ይሁዳ እንዲታዩ ተደርጓል በሚል ያነሳውን ጉዳይም በዜናችን አካተናል። እስራኤል አዲስ በፈጸመችው ጥቃት የኢራን ጦር ከፍተኛ አዛዥን መግደሏን ማስታወቋም እንዲሁ ወደ እናንተ የምናደርሰው መረጃችን ነው። የአዲስ ኢንሳይደር ቤተሰቦች፣ እነዚህ መረጃዎች በዝርዝር እናስደምጣችኋለን። እናንተም እስከ መጨረሻው አብራችሁ እንድትወዱ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታን ተመኘን። ኢሶዴፓ መደመርን ተቃውመውብኛል ያላቸውን ምክትል ሊቀመንበሩን ከኃላፊነት አነሳ። ከዚህ ቀደም በፕሮፌሰር በየነ ጴጥሮስ ይመራ የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበሩን ከኃላፊነታቸው አንስቷል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ ፓርቲው ከኒውቅና ውጪ መደመርን ተችተውብኛል፣ ያለ ዕውቅናይም የሰላም ጥሪ ላይ ተሳትፈዋል በሚል ነው ከኃላፊነታቸው እንዳነሳቸው ተገለጸ። ኢሶዴፓ ዶክተር ራሄል ባፌል ላገደበት ያቀረበው ምክንያት ከፓርቲው ዕውቅና ውጪ ተንቀሳቅሰዋል በሚል ነው። ባሳለፍነው እሁድ ሰኔ ስምንት ቀን 2017 ዓ ም የፓርቲው ስራ አስፈጻሚ ኮሚቴ ባወጣው መግለጫ ዶክተር ራሄል ከቅርብ ጊዜ ወዲህ የምክትል ሊቀመንበር ኃላፊነትን ይዘዋል በማለት ጠቅሶ፣ የፓርቲውን አሰራር ደንብን ባልተከተለ ሁኔታ እንዲሁም አንድ የፓርቲ አባል ሊወጣ የሚገባውን ግዴታ አልተወጡም ሲል ይወቅሳል። ኢሶዴፓ ገዢው ፓርቲና መንግስትን ሰላማዊ የፖለቲካ ትግልን የሚያበረታቱ በማለት ብልጽግናንና የብልጽግናን መንግሥት አሞግሷል። በተቃራኒው ደግሞ ዶክተር ራሄል ባፌን የሀገሪቱን ሰላምና መረጋጋትን በሚጎዳ መልኩ ከስራ አስፈጻሚ ኮሚቴው እውቅና ውጪ ፓርቲውን አደጋ ላይ የሚጥል እንቅስቃሴ አድርገዋል ሲሉ ወቅሷል። ይህ ፓርቲውን አደጋ ላይ የሚጥል ነው ያለውን እንቅስቃሴ ኢሶዴፓ ሲያብራራ ከሰሞኑ በአቶ ልደቱ አያሌው አስተባባሪነት በበይነመረብ በተካሄደውና በርካታ ፖለቲከኞች ከሀገር ውስጥና ከባህር ማዶ የተሳተፉበት የተቆሙ ቃሴ ላይ ዶክተር ራሄል ንግግር ማድረጋቸውና መሳተፋቸውን ያነሳል። እንዲሁም በተለያዩ የመገናኛ ብዙኃን መደመር ምን ፈየደ የሚልና የመሳሰሉ ኢሶዴፓ ግልብ ሲል የገለጻቸውን ትችቶችና አባባሎችን ዶክተር ራሄል ባፌ ተናግረዋል ሲል ነው ከኃላፊነት እንዲነሱ ምክንያት መሆኑን የሚገልጸው። እነዚህም የፓርቲው እምነቶችና አቋሞች አይደሉም፣ ይህንን ወቁልኝ ብሏልም የኢትዮጵያ ሶሻል ዲሞክራሲክ ፓርቲ በመሆኑም የፓርቲው ስራ አስፈጻሚ ኮሚቴ ባልተለያየ ድምጽ ሲል በገለጸው መሰረት ከሰኔ 1 ቀን 2017 ዓ ም ጀምሮ ዶክተር ራሄል ባፌን ከፓርቲው እንዳገድኩኝ እወቁልኝ ብሏል። በሰልፉ ላይ ብትገኙ እርምጃ ወስዳለሁኝ ሲል ፋኖ አስጠነቀቀ። አገዛዙ ሕዝቡን በግዳጅ በሰልፍ ደግፉኝ እያለ እንደሆነ መረጃ ደርሶኛል ያለው ፋኖ፣ ነገር ግን ሰልፍ ለማድረግ የሚወጡት ላይ እርምጃ ወስዳለሁኝ ሲል አስጠንቅቋል። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ለኮሶ በርና አካባቢ ነዋሪዎች ባስተላለፈው የማስጠንቀቂያ መልእክት ነው ይህንን ያለው። የአማራን ሕዝብ ለማጥፋት አቅዶ ሌት ተቀን እየሰራ ያለው ገዳዩ ስርዓት አማራ የሆነንና የአማራ የሆነን በሙሉ ጾታና እድሜን ሳይለይ እያጠፋ ይገኛል፣ ያለው ጎጃም አገው ምድር ክፍለ ጦርም ይህ በጣረሞት ላይ የሚገኘው ስርዓት ትላንት በጅምላ የረሸነውን የቀበረውን ያፈናቀለውን ህዝብ በግዳጅ በሰልፍ ደግፉኝ እያለ እንደሆነ መረጃዎች ደርሰውኛል ሲል ነው የሚገልጸው። ኮሶበር ላይ ሰልፍ ለማድረግ ህብረተሰቡ እንደጠራ ማረጋገጥ ተችሏል ያለው ፋኖ፣ ሆኖም ግን ማንኛውም የኮሶበር ከተማ ነዋሪ አገዛዙ ባዘጋጀው ሰልፍ ላይ እንዳይገኝ አስጠንቅቋል። በሰልፉ ላይ የተገኘ ላይ እርምጃ ወስዳሉ ብሏል። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ያስተላለፈውን መመሪያ ጥሶ የተገኘ ማንኛውም አካል ላይ ከበድ ያለ እርምጃ ይወሰዳል ሲል ነው ማስጠንቀቂያውን የሰጠው። ይህንን ሰልፍ ለማስተባበር በፍቅረ ንዋይ ወድቃችሁ ህዝባችሁን በምስር ወጥ የሸጣችሁ ወዳድር ባንዳዎች እያንዳንዷን እርምጃችሁን ከጎናችሁ ሆነን እየተከታተልናችሁ ነውና በአስቸኳይ ከዚህ ድርጊታችሁ ታቀቡ፣ በማለትም በማሳሰቢያው አክሏል። አገዛዙ ለመከላከያ ስልጠና የሰበሰባቸው ከ850 በላይ ወጣቶችን በተነ ተባለ። በተደጋጋሚ ፋኖን እስከ ወሩ መጨረሻ እስከ 30 ድረስ አጸዳለሁ በሚል ደጋግሞ የሚገልጸው አገዛዙም በአንጻሩ ከተለያዩ ቦታዎች የኃይል እጥረት እያጋጠሙ ስለሆነ ወጣቶችን በግዳጅ እያፈነ ወደ ጦር ካምፕ እያስገባ ነው የሚል ተደጋጋሚ ወቀሳ ሲቀርብበት ይስተዋላል። ላለፉት ወራት ከመላው የሀገሪቱ ክፍል ወጣቶችን ከትምህርት ቤት፣ ከእምነት ተቋማት፣ ከገበያ ቦታዎች፣ ከስራና ና መኖሪያ ቤታቸው እንዲሁም ከመጠለያና ካምፖች ጭምር በኃይል እየወሰደ በማሰልጠንና በማስታጠቅ ፋኖ ያለበትን ማጥለቅለቅን ቢያስብም በግድና በኃይል የተወሰዱት ወጣቶች ግን ፋኖን ከመፋለም ይልቅ እጅ መስጠት እንዲሁም ትግሉን በፋኖ በኩል መቀላቀልና ማገዝን መርጠዋል የተባለውም። አሁን ደግሞ ወደ አድማ ብተናና መከላከያ ማሰልጠኛዎች ሊወሰዱ ከጎንደርና አካባቢው በኃይል ታፍነው ተሰብስበው የነበሩ ከ850 በላይ ወጣቶች እናንተም ብትሆኑ ፋኖን መቀላቀላቸው አይቀርም በሚል አገዛዙ እንደበተናቸው ተነግሯል። እነዚህ ወጣቶች ዳሽን ቢራ አካባቢ ካለ መጋዘን ተዘግቶባቸው በረሃብና በውሃ ጥም ሲሰቃዩ ሰንብተዋል የተባለው ትላንት ሰኔ 13 ቀን 2017 ዓ ም ታዲያ አገዛዙ እንደበተናቸው ተነግሯል። በሌላ በኩል የአፋ ባህ ላስታ ሳምኖ ኮር በላሊበላ ከተማም ካድሬዎች የህዝብን መሬት በጨረታ እንዳቀረቡ የተገለጸ ሲሆን ማንኛውም ባለሀብት እንዳይገዛ ማስጠንቀቂያ ተሰጥቷል። አገዛዙ በላሊበላ ከተማ ላይ ወጣቶችና የህዝብ ንብረት የሆኑትን ሶስት መሬቶችን ለጨረታ አቅርቧል። የተባለው የላሊበላ ከተማ መዘጋጃ ኃላፊ በአቶ መሳይ ወዳጄ ቀጭን ትእዛዝ ባለሙያዎችን በማስፈራራት ጨረታው በአንድ ቀን እንዲፈጸም ትእዛዝ ተላልፏል ተብሏል። ሆኖም ግን ፋኖ ማንኛውም ባለሀብት በማወቅም ይሁን ባለማወቅ በጨረታው ላይ መሳተፍ አይችልም። ከገዚያም ከዚያ በኋላ በጨረታው ላይ አሸናፊ ሆኖ የገዛውን ብቻ ሳይሆን የጨረታ ሰነድ የሚገዛ ግለሰብም እንዲሁ ማስጠንቀቂያ ይድረሰው ብሏል። ይህ በእንዲህ እንዳለ በትላንትና ሁለት ሰኔ 13 ቀን 2017 ዓ ም ስምንት የመከላከያ አካላት ከነሙሉ ትጥቃቸው የአማራ ፋኑ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ ኮር አምስተኛ ንስር በለሳ ቀጣው እጅጉ ክፍለ ጦርን ተቀላቅለዋል ተብሏል። ከፋኖ ጋር በተያያዘ ሌላ ዜናም ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ራያ ቆቦ ላይ ከመቶ በላይ ያገዛዙ ጦር አባላትን ሙትና ቁስለኛ አድርጌያለሁኝ ብሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ሰኔ 13 ቀን 2017 ዓ ም ከንጋት አንድ ሰዓት ጀምሮ በዋለው ውጊያ በሶስት ግንባሮች ማለትም በራያ ቆቦ ሆርማት እስከ አራዱም ጥቁር አስፋልት አንደኛ ሻለቃና ሁለተኛ ሻለቃ ዲሽቃ ምድብተኛ እንዲሁም የክፍለ ጦሩ ቃኝ በጋራ ከፈንት የኪዳን ምህረት እስከ ቀመሌ ተክለ ሃይማኖት እና አራተኛ ወይም በረሀኛው ሻለቃ ተኩለሽ ዙሪያም በአጠቃላይ ከመቶ በላይ ያገዛዙ ጦር አባላትን እንደገደሉ በመግለጽ ድል ተጎናጽፈናል ብሎ አልፋ ነው። በዚህ ውጊያም ያገዛዙ ጦር ሆርማትና አዲሱ ሰፈር እስከ ፈንት የኪዳን ምድር ድረስ ባለ ግንባር ከዘጠና በላይ ሙትና ቁስለኛ ሆኗል። የሚለው የአፋብሃ መረጃ በአራት ፓትሮልና በአንድ ወራል ያገዛዙ ጦር አስክሬድና ቁስለኛውን ሲያመላልስ ብሏል ብሏል። በሌላኛው ግንባር በቀመሌ ከአርባ በላይ ያገዛዙ ጦር አባላት ሙትና ቁስለኛ እንደሆኑ፣ የቀሩትም ወደ ቆቦ ከተማና ሆርማት እንደሸሹ ተነግሯል። በሶስተኛው ግንባር ተኩለሽ ከተማ አራተኛ ወይም በረኸኛው ሻለቃ አንድ ሻምበልና ዲሽቃ ምድብተኛ ስምንት በመደምሰስ ዘጠኙን በማቁሰል ያገዛዙን ምሽግ ጭምር በማስለቀቅ ታላቅ ድል ተጎናጽፈዋል ብሏል አፋ ባሃ። በዚህ ውጊያም በሶስት ግንባሮች በአጠቃላይ ከመቶ በላይ ያገዛዙ ኃይል ተደምስሷል እንዲሁም ቆስሏል ያለው የአማራ ፋኖ ብሔራዊ ኃይል መረጃ የፋኖን ምት መቋቋም አቅቶት በመሸሽ ላይ የነበረ ያገዛዙ ጦርና ተጠባባቂው ኃይል አትሸሽ ተዋጋ በሚል እንዲሁም አልዋጋም በሚል ንትርክ ምክንያት ከአምስት ደቂቃ በላይ ጨበጣ ውጊያ በማድረግ በርካቶች እርስ በርስ ሙትና ቁስለኛ ሆኗል።

በአያት ሪል ስቴት ላይ የሚሰሩ ምስኪን የቀን ሰራተኞች በተከታታይ ህይወታቸው እያለፈ ነው ተባለ። እነዚህ የቀን ሰራተኞች ህይወታቸው እያለፈ የሚገኘው ደግሞ ከከፍታ ላይ እየወደቁ ስለመሆኑም ተነግሯል። በዛሬው ዕለት ግንቦት 14 ቀን 2017 ዓ ም ከረፋዱ አራት ሰዓት አካባቢ ሲኤምሲ ሚካኤል አካባቢ እየተገነባ በሚገኘው አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው እንዳለፉ አህዱ ራዲዮ ዘግቧል። አደጋዊ ደረሰው በልስን ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን ሁለት ሰራተኞች ከህንፃው አራተኛ ፎቅ ላይ ሆነው የልስን ስራ በማከናወን ላይ ሳሉ የቆሙበት ሊፍት ወይንም ዊንች ካቦ በመበጠሱ አደጋው እንደደረሰ ተዘግቧል። በወቅቱም ከህንፃው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንቹ ወድቆበት ወዲያውኑ ህይወቱ እንዳለፈ ተነግሯል። ከወደቁት ሁለት ሰራተኞች ውስጥ አንደኛው ሰራተኛም በተመሳሳይ ወዲያውኑ ህይወቱ አልፏል ነው የተባለው። የልስን ስራ ሲሰራ የነበረው አንደኛው ሰራተኛ ደግሞ ከባድ ጉዳት ደርሶ በት ለህክምና እርዳታ ወደ ሆስፒታል ተወስዷል። በትናንትናው ዕለት ግንቦት 13 ቀን 2017 ዓ ምህረትም አራት የቀን ሰራተኞች በተመሳሳይ ሁኔታ ከሪል ስቴቱ ህንፃ ላይ ወድቀው ሁለት ሰራተኞች ህይወታቸው እንዳለፈን የተነገረው በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን እንዲሁ የሪል ስቴቱ የግንባታ ሰራተኞች ገልጸዋል። በተጨማሪም ከትላንት በስቲያ ሐሙስ ሰኔ 12 ቀን 2017 ዓ ም አምስት የግንባታ ሰራተኞች ከህንፃው ላይ መውደቃቸውን የተገለጸው የሁለቱ ሰራተኞች ህይወት ሲያልፍ በሶስቱ ሰራተኞች ላይ ከባድ ጉዳት ደርሷል ተብሏል። በህንፃው ግንባታ ላይ የተሰማሩ ሰራተኞች በተከታታይ ቀናት በተደጋጋሚ ተመሳሳይ አደጋ እየደረሰባቸው እንደሚገኝ ገልጸዋል። በሳምንት አንድ ወይም ሁለት ሰራተኛ አደጋ ይደርስባቸዋል ብለዋል አክሎም ሰራተኞቹ ሪል ስቴቱ በሰራተኞች ደህንነት ላይ ትኩረት ሰጥቶ ሊሰራ ይገባል ሲሉ አሳስበዋል ህወሓትን የማዳን ጥረቱ ባለመሳካቱ ነው ስምረት የተመሰረተው ብሏልም ስምረት ፓርቲ አቶ ጌታቸው ትግራይ ላይ እንደ ከሃዲ ወይም ይሁዳ እንዲታዩ ተደርጓል በሚልም የፓርቲው የሚዲያና ኮሚኒኬሽን ዋና ኮሚቴ አባል ገልጸዋል። አቶ ጣዕመ አርአዶም የዲሞክራሲ ስምረት ትግራይ ወይም ስምረት ፓርቲ የሚዲያና ኮሚኒኬሽን ዋና ኮሚቴ አባል ናቸው። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት በትግራይ ክልል እያደረገ ስላለው አሁናዊ እንቅስቃሴ እንዲሁም ከክልሉ ጊዜያዊ አስተዳደርና ከኤርትራ መንግስት ጋር እያደረገ ስላለው ግንኙነት ከአህዱ ራዲዮ ጋር በነበራቸው ቆይታ ተናግረዋል። ከወር በፊት ቅድመ ምዝገባውን አከናውኖ የፓርቲውን አደረጃጀት ቅርጽና አጠቃላይ የትግል ስልቶችን በማስተዋወቅ ላይ ስለሚገኘው ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ የትግል ስልት የርዕዮተ ዓለም ቅርጽና ቀጣይ እንቅስቃሴዎች ላይ በስፋት የተጠየቁት አቶ ጣዕመ አርአዶም ህወሓትን የማዳን ጥረት ባለመሳካቱ ነው ስምረት ፓርቲ የተመሰረተው ብለዋል። በተጨማሪም የፓርቲው ሊቀመንበር የሆኑት አቶ ጌታቸው ረዳ ትግራይ ላይ እንደ ካህዲ ወይም ይሁዳ እንዲታዩ ተደርጓል በማለት ነው የፓርቲው የሚዲያና ኮሚኒኬሽን ዋና ኮሚቴ አባል አቶ ጣመ አርአዶም የገለጹት። እስራኤል አዲስ በፈጸመችው ጥቃት የኢራን ጦር ከፍተኛ አዛዥን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር እስራኤል ካትስ አገራቸው በኢራኗ ቆም በተሰኘችው ከተማ በአፓርታማ ላይ በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸውን ተናግረዋል። ሚኒስትሩ አክለውም አዛዡ ሰኢድ ኢዛዲ ሐማስን በማስታጠቅና የገንዘብ ድጋፍ በማድረግ ኃላፊነት ነበራቸው ሲሉ መናገራቸውን የእስራኤል የሀገር ውስጥ ሚዲያዎችና ሮይተርስ ዘግቧል። ይህ ለእስራኤል የስለላና የአየር ኃይል ትልቅ ስኬት ነው። ፍትህ ለተገደሉትና ለታጋቾች። የእስራኤል ረጅም ክንድ ጠላቶቿን ሁሉ ይደርሳል ብለዋል። የእስራኤልና የኢራን ግጭት መስፋፋት ማንም ሊቆጣጠር የማይችል እሳትን ሊያቀጣጥል ይችላል ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ማሳሰባቸውም ተሰምቷል። ኢራን በእስራኤል ያልተጠበቀ ጥቃት የተፈጸመባት ከአሜሪካ ጋር የኒውክሌር አቅምን አስመልክቶ ተስፋ ሰጪ የዲፕሎማሲያዊ ሂደት ላይ በነበረችበት ወቅት ነውም ብላለች። የፈረንሳዊ ፕሬዚዳንት ኤማኑኤል ማክሮን በበኩላቸው ከእስራኤል ጋር ያለውን ግጭት ለማቆም ፈረንሳይን ጨምሮ አውሮፓውያኑ ሀገራት ለኢራን የዲፕሎማሲ ፕሮፖዛል እንደሚያቀርቡ ተናግረዋል። ዶናልድ ትራምፕ ደግሞ በሚቀጥሉት ሁለት ሳምንታት ውስጥ ዩናይትድ ስቴትስ በኢራንና በእስራኤል ግጭት ውስጥ በቀጥታ ጣልቃ መግባት አለመግባቷን ይወስናሉ ሲል ዋይት ሀውስ ገልጿል። ውድ የአዲስ ኢንሳይደር ተከታታዮች፣ ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እንገናኝ። እስከዚያው ቸር ቆዩን።